ወንድ ስለሆንኩኝ እነ ብሩክ ሰፈር መጥቻለሁ፣ እናንተ ጋርም ፌስ ቱ ፌስ መጥቻለሁ። ሰሜን ወንድ ስለሆንኩ ብቻ ቡታጅራ አይደለም እዚህ ቅርና፣ ቡታጅራ ድረስ ራሱ መጣላችኋለሁ ብሏል። እንግዲህ ዳኒ ብሩኬን ማስፈራራት ለማስፈራራት እየሞከረ ነው። አቁም እንለዋለን። አሰላም አሌይኩም ረህመቱላ በረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ተመልሼ መጥቻለሁ እና በዳኒ ቤት ቪዲዮ ተለቀዋል። እንደቀጠለ ነው እንግዲህ ድራማው እንደቀጠለ ነው። ግን ለኦዲየንስ የሚባል ክብር ክብር ክብር ክብር ክብር ይኑራችሁ እንላችኋለን። ከሀይሚና ከብሩኬ ራስ ላይ ወረድ ወረድ ወረድ በል እንበለው። ዳኒ ተብየው ማለት ነው። ፎቶን ዘቀዘቃችሁ ቲክቶክ ምድር እዚህ እንትን ብትሉም እኔ ቲክቶክ ላይ አንድ ነጥብ ስንት አራት መቶ ሺህ ነው ስንት ነጥብ ተከታይ አለኝ እኔ ልታስፈራሩ አችሎም ብሎ እንግዲህ የብሩክ እና ሀይሚን ተከታታይ ወላ ኦዲየንስን ማስፈራራት እየሞከረ ነው። በማስፈራሪያ ነው መጣው እንግዲህ ዛሬ ብዙ ዛቻ ቪዲዮ አዳምጣችሁ ከሆነ ብዙ ዛቻ እየተናገረ ነው። እንግዲህ የሰፈሩ ሰፈሩ ድረስ መጣው፣ ብሩኬን ለማስጠራት ለሀይሚ እንዳይሰማት ብዬ ነው ብሩኬ ላይ እጄን መሰንዘር ወይ እጄን ማንሳት አላቃተኝም የተውኩት እያለ ነው። እንግዲህ ብሩኬን ለማስፈራራት አትሞክር አትሞክር አትሞክር። ያው ቪዲዮና ፕራንክ እንደሆነ እናውቃለን። ሃይሚና ብሩኬ አይለያዩም። ሃይሚ ከብሩኬ ጋር ነው ያለችው። አታስመስል እንለዋለን እንግዲህ ዳኒ ዳኒ ዳኒ ዳኒ ዳኒ ተብዬው ማለት ነው። እና ውዶቼ ያው መጨረሻውን ለማየት አብቀን መጨረሻውን እናያለን።